ጀግናው እንዴት አለ? ዛሬም እንግዲህ ግራ መንገዴን ወደ ቢቴክ ብክ ስሄድ መንገዴ ላይ ከማገኘው ፓርክ ጎራ ብዬ እስቲ አንድ ማስታወሻ ላስቀምጥ ስሟገት ነው ከልጆች ጋር ያዋልኩትና በቴሌግራም ከዛ ውስጥ ያገኘኋቸውን አንዳንድ ነጥቦች ይዤ ሰማራይዝ አድርጌ ለነሱ የሚሰጠዋቸውን ለአንተም ላስቀምጥልህ ብዬ ነው የመጣሁት። እንግዲህ ያው ይሄ ዩቲዩብ የሰብስክራይበርና የቪው ፍላጎት አይደለም ያመጣኝ የምታዘባቸውን ነገሮች ልክ ከዚህ በፊት በ በብሎግ ወይም በጽሁፍ በቴሌግራምና በፌስቡክ እንደማስቀምጠው አሁን ደግሞ በቪዲዮ ላስቀምጣቸው ብዬ ነው። በተቻለ መጠን የራሴ ግብ ያስቀመጥኩት ግብ አለ። ያንን ግብ ለማሳካት ነው እንግዲህ ዶክመንት እያደረግኩ ያለሁት። በዛሬው ውይይታችን ከልጆች ጋር በቴሌግራም ውይይት አይደለም፣ አክቹዋሊ ከተለያዩ ልጆች ጋር በተለያየ ጊዜ የተነጋገር ነው በቴሌግራም የበቀደሙ ባል ወሲብ አይከለከልም በሚለው ቪዲዮ ላይ ነበር የተነጋገር ነው። እነሱ ወሲብ አጥተው የሚኖሩበት ምክንያት ሰበብ አመጡልኝ። እኔ ሰበቡን አልቀበልም አልኳቸው። ስላልተቀበልኳቸው በእርግጥ ቅር ተሰኝተዋል፣ ግን ምንም ልረዳቸው አልችልም። ቅር ቢሰኙ የራሳቸው ጉዳይ ነው። እውነቱን መናገር ነበረብኝ። ግን እስቲ አንድ ነገር እንታዘብ። ሀገር፣ ማህበረሰብ፣ ህብረተሰብ በትዳር የሚገነባ ነው። ትዳር ለነዚህ ለማህበረሰብ ለህብረተሰብና ለሀገር መገንቢያ ጡባቸው ነው። መገንቢያ ጡባቸው ሆኖ ሳለ እሱ ደግሞ ትዳር ራሱ ደግሞ በፋንታው ወሲብ ለሱ የጀርባ አጥንቱ ነው። ወሲብ የሌለበት ትዳር ወሲብ አልባ ትዳር ጀርባ አጥንት እንደሌለው ሰው ብለህ አስበው። እንዴት ይሆናል? መቆምም አይችልም፣ ይወድቃል። አይሞትም፣ ግን ይወድቃል። ውጤታማ ፍሬያማ አይሆንም። ይህንን ነገር ትኩረት እንድታደርጉበት እፈልጋለሁ። እኔ ሚስታችሁ እንድትጠሏት አይደለም። እኔም ነገ አገባለሁ እኮ ልጆችም አሉኝ ሴቶች ልጆችም አሉኝ። ግን ማህበረሰባችንን የማይሰራ ቤተሰብን የማይሰራ ሀገር የማያንጽ ትውልድ የማያንጽን ነገር ይዘን ልክ እንደ ዘመናዊነት በአጉል ዘመናዊነት እና በአጉል መንፈሳዊነት ታጅረን እየጠፋ መሄድ የለብን። ደፍረው የሚናገር ሰው ያስፈልጋል። በዚህ ጉዳይ ላይ ደፍረ መነጋገር አለብን። አዳሜ የራሱን አልጫነት እያጸደቀ ተናገረና፣ ትውልዴ መጥፋት የለበትም። ወገኔ መጥፋት የለበትም። ከኔ ስህተት መማር አለባቸው ስህተቴ ምንም እንኳን ስናገረው በአደባባይ ትንሽ ሊያሳፍር ሊያሸማቀቅ የሚችል ቢሆንም፣ ነገር ግን እነሱ መጎዳት ስለሌለባቸው እናገራለን። ስለዚህ በዚህ ጉዳይ ላይ አንተ ምራሳ አስብበት። የሀገር መገንቢያ ጡቡ ትዳር ነው። የማህበረሰብ መገንቢያ ጡቡ ትዳር ነው። የሕብረተሰብ መገንቢያ ጡቡ ትዳር ነው። ይሄ ትዳር ደግሞ እንዲሁ የሚቆመው በወሲብ ነው። ወሲብ አልባ ትዳር ይወድቃል እያለን እያወራን ነው። ወሲብን ከኢኩዌሽኑ ከትዳር ኢኩዌሽን ብታወጣው ዜሮ ነው የሚመጣው ያ ትዳር። ትዳር እንዴት ሆኖ ነው ታዲያ እንደዚህ አይነትን ትዳር እያያዘን ይህንን አብሮ መኖር ትዳር ነው ብለን በዚህም ደግሞ ቤተሰብ ይመሰረታል ብለን እንዴት አድርገን ነው ታዲያ በስነ ምግባር የተሞሉ የሀገር ፍቅር ያላቸው ለሀገር ለወገን ሊተርፉ የሚችሉ ልጆች የምናፈራው? እንዴትም አድርገን አናፈራም። ምክንያቱም እኛ ራሳችን የመጣንበት መንገድ በዚህ መልክ አደለም። እኛ እዚህ የደረስንበት መንገድ በዚህ መልክ አደለም። ወሴ ባልባ ትዳር ኖሯቸው አይደለም አያቶቻችን ቅድመ አያቶቻችን እኛን ያፈሩት ይህን ሁሉ ትውልድ ያፈሩት። እኛ እየመከንን ነው የምንሄደው፣ ምክንያቱም ወሴ ባልባ ስለሆነ ትዳራችን። ይህም ደግሞ ይበረታታል፣ ልክ እንደ ጽድቅ፣ እንደ ዘመናዊነት እንደ ይበረታታል። ስለዚህ ለእነዚህ ሰዎች የሰጠዋቸው ነገር ነው ራሳቸው ለእኔ ፎርዋርድ ያደረጉትን ራሳቸው ለእኔ የሰጡኝን ሰበብ መለሼ ለእነሱ ትዳር ውስጥ የቆያችሁበት የራሳችሁ ስንፍና ነው ብዬን የሰጠዋቸው እና ከእነሱ ስሰማ የታዘብኩትን ነገር ልንገርህ። ያው አንድ አራት ነገሮች ይዣለሁ። ምናልባት አራት መሆን አያስፈልጋቸውም ሶስት መሆን ሁለት መሆን ያስፈልጋቸው ይሆናል ወይ አምስት መሆን ያስፈልጋቸው ይሆናል ወይም ደግሞ እነዚህም አራቱም እንደ አራት ነጥብ ሊያይቀመጡ ይችላሉ። ግን የታዘብኩትን ነገር ነው የምነግርህ። አንተም ውስጥ እነዚህ ሰበቦች ካሁኑ ሳታገባ አሁን አላገባህም ብዬ አስባለሁና ካሁኑ ሳታገባ እነዚህ ሰበቦች ጭንቅላቶች ተሰግስገው ከተቀመጡ አንተም ከተቀበልካቸው ካስቀመጥካቸው ነገ ትዳር ውስጥ ስትገባ እዚሁ ተመሳሳይ ትራፕ ውስጥ ተመሳሳይ ወጥመድ ውስጥ ነው የምታርፈው። ይሄ ፍጹም ትክክል አይደለም፣ ተገቢ አይደለም። በመጀመሪያ ደረጃ የታዘብኩት ነገር ምንድነው፣ እነዚህ ልጆች ጋር ስናወራ የወሲብ ከልከላው ሲመጣ ጊዜያዊ ነው የሚመስላቸው። ሁላችንም እንደዛ ነው የሚመስለን፣ እኔም እንደዛ ነበር የሚመስለኝ። የወሲብ ከልከላው ሲመጣ ጊዜያዊ ነው የሚመስልክ፣ ላይክ በቃ ዛሬ ስላመማት ወይም ዛሬ ትንሽ ጥሩ አይደለችም፣ ሙዲ አይደለችም፣ ምናልባት ፈታ ላረጋት፣ ላዝናናት ሞክሬያለሁ፣ ገና አልተሳካልኝም፣ ስለዚህ ዛሬ ልዝለለው። ነገ ሲደገም ምናልባት ከትላንትና የተራረፈ ነገር ይሆናል፣ ከነጎዳ ሲደገም፣ እስቲ ደግሞ ዛሬ ወይ ብርድ መተዋት ይሆናል ልትል ትችላለህ ግን ወዲያው መንቃት አለብህ። እነዚህ ነገሮች ከሁለት ቀን ከሶስት ቀን ከአራት ቀን በላይ ሌላ ጤናማ ነገር ኖሯት ማለት ነው። ሌላ ምንም አይነት ችግር ሳይኖርብን ያለምንም በቂ ምክንያቶች ከሶስት ከአራት ቀን በላይ ተደጋግሞ ሳምንት ሲያልፉ ሳምንትን ሲያልፉ ሌላ ሳምንት የሚጨምሩም ከሆነ ከሚመለከተው ሰው ጋር መነጋገር ነው መጀመሪያ ከራሷ ጋር ፊት ለፊት ለፊት ተቀምጣችሁ ምንድን ነው የሆነው ተብሎ መነጋገር ያስፈልጋል እንጂ ሰበቦችን ፎር ግራንትድ እየወሰዱ በቃ ሳማኝ ናቸው አጥጋቢ ናቸው እያሉ መቀበል አይደለም። ስለዚህ የመጀመሪያው ነገር የመጀመሪያው መነሻው የሚሆነው ወንዶች ወይም ባሎች ክልከላው ሲመጣ ይሄ ክልከላ ወደ ቋሚነት ይሸጋገራል ብለው አያስቡም፣ አይጠረጥሩም፣ ጊዜያዊ ነው። ስለዚህ ወዲያው መፍትሄ እናገኝበታለን ብሎ ያስባሉ። ነገር ግን አይደለም። ክልከላው ልክ ቀናትን አልፎ አንድ ሳምንት፣ ስድስት ቀን፣ ሰባት ቀን ሲሆነው ወዲያው ቁጭ ብሎ መነጋገር ያስፈልጋል እንጂ አይ በቃ ያልፈዋል እየተባለ እሱም እዛው በፊናው እየቆየ እያመሸ ስራ ወይም ደግሞ ከጓደኞች ጋር ወይም ደግሞ ሌላ የሚሰራው ነገር እሷም ደግሞ ወይ ቤተሰብ ጋር ወይ ልጆች ጋር ምናምን እያለች ነገሩ እየተረሳሳ እያረሳሳ ነው የምናሳልፈው። መሆን የለበትም ባረሳሳ ነው ቁጥር ወደ ሁለተኛው ስቴጅ ላይ ይሻገራል። የታዘብኩት እንደዛ ነው። እነሱም ጋርም ወደ ሁለተኛው ስቴጅ። ሁለተኛው ምንድን ነው? ቋሚ ማዕቀብ መሆኑ ነው። ወደ ቋሚ ማዕቀብነት መሻገሩ ነው። ቋሚ ማዕቀብ ይሆናል። የትላንትና ክልከላ የጊዜ ክልከላ በላይ ያሰብከው ቋሚ ማዕቀብ ይሆናል። ቋሚ ማዕቀብ ማለት እንግዲህ ወደ ስድስት ወር ሆነ ማለት ነው ዓመት ሆነክ ማለት ነው። ዓመት ሆነክ ማለት ነው። ይህን ጊዜ የሃይማኖት አገልጋይ ነኝ የሃይማኖት አባት ነኝ የሚለውን ሰው ስትነግረው ምንድነው የሚነግርክ? በቃ ፈተና ነው ቻል አድርገና ተጋፈጡ። ፈተና ነው፣ ጾር ነው፣ ካይንድ ኦፍ ትዳር መስቀል ነው እንግዲህ ተጋፈጡ ይባላል። ምክንያቱም እሷ የምታቀርበው ምክንያት ለክልክላው የምታቀርበው ነገር አልፈልገውም፣ አልወደውም፣ አስጠልቶኛል ብለ አይደለም። በጣም አሳማኝ የሆኑ ሰበቦች ናቸው ተደርድረው የሚመጡትና ተዘጋጅተው የሚመጡትና እንግዲህ ታገሉት ፈተና ነው ይባላል። ትዳር መስቀል ነው፣ ታገሉት ይባላል። መስሎክ ትቆያለህ ግን፣ አይደለም አይደለም እያለ እያደር፣ ደግሞ ወዳጆቹ ይሰማሉ፣ ጓደኞቹ ይሰማሉ። ቤታቸውም የሚበላ የሚጠጣ ድግስ ምናምን ሲኖር በተለያየ አጋጣሚ በማህበራዊ ጉዳይ ስትገናኛቸው፣ ስታገኛቸው ወንዶቹ፣ አብዛኛው ወንዶች እንደዚህ ነው የሚኖሩት። እመነኝ፣ አብዛኛው ወንዶች ነገ ስታገባ ታየዋለ። አብዛኛው ወንድ ወሲብ አልባ ትዳር ውስጥ ነው የሚኖረው። ከዛ እነሱ ደግሞ ያንን ወሲብ አልባ ህይወት እንዴት አድርገው ራሽናላይዝ አድርገው አጽድቀው እንደተቀበሉት ይነግረዋል አሰስነታቸውን አልጫነታቸውን እንዴት አድርገው አጽድቀው እንደተቀበሉት። ደክማታል እኮ ያው ከስራ አይደለም የምትመጣው ስራ ደክማት አይደለም የምትመጣው ቤት ስትገባም ደግሞ ይህንን ያንን ያንን ስትል ልጆቹ ሲጎትቷት ያን ስትል ይደክማታል። እንደገና ደግሞ አንተ ማታ ጠብቀህ እንደገና ስትጎትቷት፣ እንዴት አድርጋ ታርፋለች? በየት ሰዓት ታርፋለች ይሏል። ምን ታስቦ ነበር የተገባው? ትዳር ውስጥ ሲገባ ትዳር ውስጥ ሲገባ እኔ እንቅልፍ ነሳት አለው ብሎ ነበር እንዴ? ባሉ ይመጣ የእንቅልፍ እሷን እንቅልፍ የመንሳት ዛቻ ዝቶ ነው እንደ መጣው ደስታቸው ሊፈጽሙ መስልኝ። ትላንትና አባቶቻችን እንዴት ነበር ያደረጉት? እንዴት ነው የኖሩት? እሱ እርሻ ሲቆፍር ውሎ እሷም እንደዚህ ከከብቶች ጋር ወይም ከልጆች ጋር ስትንገላታ ውላ ማታ እንዴት ሆነው ነው አስር ልጅ የሚወልዱት? እንዴት አድርገው ነው አስር ልጅና አስራ አንድ ልጅ የሚወልዱት? እኔ እናንተ እኮ አንድ ልጅና ሁለት ልጅ ለመውለድ ነው እንደዚህ አሳራችን የምንበላው። ወይም ደግሞ እንዲያው በተወሰነ ቀናት የሚደጋገም ነገር ለማድረግ ልክ እንደ አዲስ ከአባቶቻችንና እናቶቻችን ከኖሩበት ጊዜ እና ዘመን የተለየ ስራ የመጣ የተገኘ ይመስል በሳምንት እንዳው ሰማንያ ሰዓት ምን ሰራ ይመስል በምን ሰዓት ደክሟት እኮ ነው የምትለው፣ አንተም ደክሞ ነው የምትለው፣ እሷም ደክሟት ነው የምትለው። ያማታል፣ ይደክማታል ትባላለህ። እነዚህ ሰዎች አልጫነታቸውን አሰስነታቸውን አጽድቀው ተቀብሏል፣ በቃ ወሲብ የተከለከሉበትን ምክንያት አምነው ተቀብለውታል። ደምደመው ተቀብሏል። ስለዚህ በአመትም በመንፈቅም አንድ ቀን ሲሰጣቸው ተሰጣቸው። እሱም ደግሞ በከፍተኛ አንዛይቲ በከፍተኛ ጉጉት ስለሆነ አፈጻጸሙ ደካማ የሆነ ነገር ነው። ያ ደግሞ ጭራሽ ለሚቀጥለው ማዕቀቡን እንዲባባስና እንዲጠናከር ያደርገባቸዋል። ገብተዋል ማለት የፈለኩት አንዛይቲው የነሱ ጉጉት አፈጻጸማቸውን ደካማ ነው የሚያደርገው። አፈጻጸማቸው ደካማ ሲሆን ደግሞ እሷ የምታስበው፣ የምትረዳው፣ የምትቀበለው ምንድን ነው? ድሩም ለዚህ ነው የደከምኩት የምትለው በልቧ ነው። እንደዚህ በር ላይ ሆያ ሆዬ ብሎ ሊዝረከረክ ነው እንደ የደከምኩት። ስለዚህ ከዚህ በፊት በሶስት ወር አንዴ ከነበር የተሰጠ አሁን በስድስት ወር አንዴ ሊደረግብ ይችላል። ምክንያቱም አፈጻጸመ አያመርም ነው አፈጻጸመ ደግሞ መቼም አይስተካከልም። ለምን በከፍተኛ አንግዛይቲ ነው የምትመጣው በከፍተኛ ጉጉት ነው የምትመጣው። አንተ ይህንን እንግዲህ አጽድቆ የተቀመጡ ሰዎች ዙሪያ በሽ ይሆናሉ። አንተ ጠንካራ አቋም ይዘህ እነዚህ ሰዎች ከቤት ካላባረርካቸው፣ ከዙሪያ ካልቀነስካቸው በስተቀረ እየመጡ እያጸደቁ ለአንተም ሆነ ለሷ መንገራቸው አይቀርም። በቀጣይነት እንግዲህ በአራተኛ ደረጃ የታዘብኩት ነገር አሁን እንደዚህ ስንነጋገርም ልጆች ያዘናገዋል። ልጆች ትወልዳለህ። ልጆች መውለድ ሌላውም ሰው የሚናገረው ምንድን ነው? ያው ይሄው እንደዚህ እየተኛቸው አደለ እንዲ እየተወለዱ ያሉት ልጆች እያፈራችሁ በልጆችስ እየተባረካችሁ ያላችሁት ወሲብ ስለምታደርጉ አደለ ስለምትሰጥ አደለ ገላዋን ስለምታጋራ አደለ ይባላል። አንተም ትዘናጋለህ። ያው በዓመት አንድ ጊዜ ወይ በሁለት ዓመት አንድ ጊዜ ባገኘው ነገር ልጆች ይረገዛሉ፣ እንግዲህ ይወለዳሉ። ፎርዛት ማተር ያን ያክልም እርግጠኛ መሆን አትችልም። አንተ ምንም እርግጠኛ መሆን አትችልም፣ በዛ እንደ መስቀሎን ፋንዴ ባገኘህ ወሲብ ያ ልጅ ይረገዝ አይረገዝ ራሱ ብሩታል ትሩዝ የሆነ ነው የምናውረው። መልኩ ተለየብኝ ብለህ ብትናገር ብትናገር ጥሩ አድርጎ አሳምሮ በተረት አድምቆ ይነግረዋል። የእናቱ ሆድ እኮ ዥንጉርጉር ነው እና ቃል እናንተም ጥቁር፣ እሷም ጥቁር እንደሆናችሁ እቺ ልጅ እንደዚህ ነጭ ሆና የተወለደችው እኮ ዘር እኮ ሰባት ቤት ድረስ ይቆጥራል። ስለዚህ ቅድመቷ የቅድመቷ የአጎት ልጅ እህት ወንድም እሱ እኮ መልኩ ክልስ ነበር የሚመስለው የሱን ይዞ ይመስለኛል ልጅ ትባላለህ ትዘናጋለህ በእንደዚህ አይነት በእንደዚህ አይነት ነገሮች እነዚህ ልጆችም ሳወራቸው እንደዛ ነው ያገኘሁት ብዙ የሚያዘናጓቸውን ነገሮች አግኝቻለሁ ካወሩኝ ነገር ውስጥ በእነሱ ቤት ግን ፎር ግራንትድ ወስደው ተቀብለውታል ያ ነገር ተገቢ ነው ልክ ነው ብለው ግን ያው እንዳልኩ ረጅም ጊዜ ያለው ሲግኖረዋል ሶስት ልጅ አላቸው አራት ልጅ ያለው ልጅ አለ አንድ ልጅ ያለው ልጅ አለ ከመካከላቸው ግን ሁሉም ያቀረቡልኝን ሰበብ ሰበብ ነው ብዬ ነው የመለስኩላችሁ። አልቀበላችሁም። ወሲብ አልባ ትዳር ውስጥ ለመኖር የሚያስችል በቂ ምክንያት የለንም፣ አለስ እንደ አዘርዋይስ ሄልዝ ኢሹ እስካልሆነ ድረስ። ይህ ማለት ትዳርህን አፍርስ ማለት አይደለም፣ ነገር ግን የምትሰጠኝን ሰበብ እዛው ባስኬት ውስጥ አለው እና መፍትሄ ፈልግለት። ወሲብ አልባ ትዳር ወንድ ልጅ በተለይ ወኔውን የሚሰልብ ነው። ኢነርጂውን የሚሰልብ ነው። ተፈጥሯዊ ጸጋውን የሚያሳጣው ነው። በተለይ ሆዳደሮች ለጠለቶቻችን ምን እንዳሆነው ያደሩ ሆዳደሮች እኛ በባህርነት እንድንኖርላቸው ወንዱ በተለይ ስልብ እንዲሆን ጃንደረባ እንዲሆን የሚያደርጉበት መንገድ ነው። ይሄ በነገራችን ላይ ሆን ተብሎ በሃይማኖት አባቶች በሃይማኖት አገልጋዮች ይበረታታል። እንደዚህ አይነት ስልጠና ይሰጣቸዋል። ወንዱ ስልብ ይሁን፣ ወንዱ ወሲብ አያገኝ ምናምን የሚል ስልጠና አይደለም፣ ግን በቃ ሴቷ ካልፈለገች አልፈለገችም ነው። ምክንያት ባይኖራልም አለመፈለግ ራሱ መብቷ ነው ተደረጎ ይሰጣቸዋል። ያው እናያለን ማኑዋሎቹን፣ የሚሰጡ ስልጠናዎችን እንሰማለን፣ የሚነገረውን ነገር ስለዚህ ይህንን ሳታገባ አስቀድም፣ አስብበት። በጭንቅላት ውስጥ ምንም አይነት ምንም አይነት በቂ በቂ ነው የምትለው ሰበብ ልትቀበል ልታስቀምጥ አይገባም። ወሲብ አልባ ትዳር ውስጥ ለመኖር ቀድሜ እንዳልኩህ ትዳርህ መፍረስ አለበት እያልኩህ አይደለም። ትዳሩን አፍርሶ እያልኩህ አይደለም። ነገር ግን ወሲብ አልባ ትዳር ውስጥ መኖር የለብኝም። ስለዚህ የሌለበት ምክንያት ምንድን ነው? መፍትሄ ማበጀት አለብን። ኖ ዛሬ ነገ ብለህ በቀናት ተወስኖ ያለምንም ማረሳሻ ያለምንም ማስተባበያ ወዲያው ሶሉሽን ማግኘት አለበት። ወዲያው ሶሉሽን ማግኘት አለበት። ዙሪያ ደግሞ የራሳቸውን በቤታቸው ያለውን አልጫነታቸውን አጽድቆ የተቀመጡት ሰዎችን መቀነስ አንተን እናጽናና ብሎ እነሱ ተቀብለው እንደኖሩት አንተም ተቀብለው ኑር እኛም እንደዚህ ሆነን ብለው የሚነግሩን ሰዎች አባራቸው። እነዚህ ሰዎች ወንድ እንዳትሆን ብቻ ሳይሆን ሰው እንዳትሆንም ያደርገዋል። ያው ይህንን ነው ማለት የፈለግኩት እንግዲህ ወደ ቤቴ ከመግባቴ በፊት ቲንክ እየጨለመ ነው። ወሲብ አልባ ትዳር ውስጥ የሚኖሩ ወንዶች የሚያነሷቸውን ሰበባ ሰበቦች እያነሳን ነው። እንግዲህ ዛሬ የነገርኩህ ቀድሜ ከአንተ ጋር ከመምጣት በፊት በቴሌግራም ሳወራቸው ከነበሩ ልጆች ጋር ከእነሱ የቃረምኩትን ነው። ማለት ትክክል አደላችሁ እነሱ የሰጡኝን ሰበብ ትክክል አደላችሁ ብዬ መልሼ የሰጠቻቸው ነው። ይህንንም አንተ ደግሞ ወደፊትም ተቀበለው እንዳትኖር በጭንቅላት ውስጥ እንዳይገባ እንዳይሰርቅ ከአሁኑ እንዳትቀበለው። ሲወራ ልትሰማ ትችላለህ። አንዳንድ መንፈሳዊ ቦታዎች ላይም ሲያወሩ ልትሰማ ትችላለህ። እንደ ጽድቅ አድርገው ሊነግሩ ይችላሉ። እንደ ፈተና ነው ጽድቅ የምታገኝበት ፈተና ነው ብለው ሊነግሩ ይችላሉ። ወይም ደግሞ ሌላም ሌላም ሰበባ ሰበብ ሊደረድሩ ይችላሉ። ግን በምንም አይነት መልኩ ተቀባይነት ሊያገኝ አይገባም። ወንድነትን ነው የምታጣው። በዛ ወንድነትን ባጣህበት ትዳር ውስጥ ደግሞ ምንም ልጆቹን ወልደህ ሀገር ገንቢ አድርገህ ልታሳድጋቸው አትችልም። እንዳንተው ካገኙ በልተው ካጡ ግን ተደፍተው የሚያድሩ ሆዳደሮች አድርገህ ታሳድጋቸዋል። ምን ቢማሩ ምን ሊቅና ሊቃውንት የሚባሉ ምን ማስትሬትና ዶክትሬት ቢኖራቸው አንተም ሆድህን ፈልገህ አይደለ? ጥቅም ፈልገህ አይደለ? የቀረኸው እዛ። ማግኘት ያለብህን ነገር ማግኘት ያለብህን ከክብርህ የተነሳ ማግኘት ያለብህን ነገር ትሬድ ኦፍ ያደረከው ሆድህን ፈልገህ ጥቅም ፈልገህ ነው እንጂ መደራደር ነበረብህ ወይም ደግሞ መከራከር ነበረብህ። እነሱም እንደዛው ከአንተ አይተው ሆድ አደሮች ሆነው ያድጋሉ። ምንም ጥቅም የለውም። ወንድም ማለት በርታልኝ። እንግዲህ በሌላ ቪዲዮ እንገናኛለን። አይ ሆፕ ይህ የውጭውን ቀረጻ የወደድከው ይመስለኛል። እንግዲህ ስለ ዛሬ ስላነሳ ነው ርዕስ። እንዲሁም ደግሞ ስለ ቀረጻውም ሀሳብ፣ አስተያየትን በኮሚኒቲ መስጫው ስር አስቀምጥልኝ። በርታልኛ ወንድም አለ።